በስምብ ወል መንፈስ ቅዱስ አህዶ አምላክ ምዕራፍ አንድ ነቢዩ እንባ ነብዩ ያየው ሸክም ይህ ነው። አቤቱ እኔ ሰጪህ የምትሰማው እስከ መቼ ነው? ስለተገፋው ወደ አንተ ጮሃለሁ፣ አንተም አንተም አታድንም ጥፋትንና ግፍን መለከዝ ዘን ዲካምንና መከራ ለምን አሳየኸኝ? ፍርድ በፊቴ ነው፣ ፈራጁን መማለጃ ይቀበላል። ስለዚህ ህግ ተጥሷል፣ የእውነትም ፍርድ አይወጣም። ኃጢአተኛ በጻድቁ ላይ ይበረታታልና፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። እናንተ የምትንቁ ሆይ ማን ቢተርክላችሁስ እንኳ የማታምኑትን ሥራ በዘመናችሁ እሠራለሁና አዩ፣ ተመልከቱ፣ ተደነቁ፣ ትጠፋላችሁ። እነሆ የእነርሱ ያልሆነውን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችንና ፈጣኖችን ሕዝብ ከለዳውያንን አስነሳለሁ። እነርሱ የሚያስፈሩና የሚያስደነግጡ ናቸው። ፍርዳቸውና ሸክማቸው ከራሳቸው ይወጣል። ፈረሶቻቸውም ከነብር ይልቅ ፈጣኖች ናቸው። ከአረብም ተኩላዎች ይልቅ ጨካኞች ናቸው። ፈረሶቻቸውም ይንሳፈፋሉ፣ ከሩቅም ይመጣሉ። ለመብልም እንደሚቸኩል ንስር ይበራሉ። በፊታቸው ለሚቃወሙ ኃጣን ጥፋት ይደርስባቸዋል። ምርኳቸውንም እንዳሸዋ ይሰበስባሉ። እርሱም በነገሥታቱ ላይ ያላግጣል፣ በእነርሱም ላይ ደስ ይለዋል። ኃያላኑም መጫወቻው ናቸው፣ በምሽጎቻቸውም ሁሉ ይዘብታል። በአፈርም ይደፍናቸዋል፣ ይይዛቸዋልም። የዚያን ጊዜም መንፈሱን ይለውጣል፣ ያልፍማል፣ ያመልጣልም። አምላኬም ኃይሉ ይችናት ይላል። አቤቱ ቅዱስ አምላኬ ሆይ አንተ ከዘላለም ጀምሮ አልነበርህምን? እኛን ሞትም። አቤቱ ለፍርድ ሰርተኸዋል ለተግሣጽም አድርገኸዋል። ዓይኖች ክፉ እንዲያዩ ንጹሐን ናቸው ጠማምነትንም ትመለከት ዘንድ አትችልም። አታላዮችንስ ስለምን ትመለከታለህ? ኃጢአተኛውስ ጽድቁን ሲውጠው ስለምን ዝም ትላለህ? ሰዎችንስ እንደ ባሕር ዓሣዎች አለቃም እንደሌላቸው ተንቀሳቃሾች ለምን ታደርጋቸዋለህ? ለጥፋት ሁሉን በመቃጥን ያወጣል በመረቡም ይስባቸዋል። ባሽክላውም ውስጥ ያከማቻቸዋል። ስለዚህ ልቡን ደስ ይለዋል ሐሴትም ያደርጋል። ስለዚህ ለመረቡ ይሰይ ስለዚህ ለመረቡ ይሰዋል ለሸክላውም ይሰዋል ላሽክላውም ያጥናል። እድሉ በእነርሱ ሰብታለችና መብሉም ምርጥ ነውና ስለዚህ መረቡን ይጥላል አሕዛብንም ዘወትር ይገድላቸዋል። አይራራላቸውም። ተነቤተ ባቆም ምዕራፍ 2 በመጠበቂያ ላይ በአለቱ ባለቱ ላይ አለሁ፣ የሚናገረኝን ስለ ክርክር የሚመለሰውን አውቅ ዘንድ እመለከታለሁ። እግዚአብሔርም መለሰልኝ እንዲህም አለኝ አንባቢ ፈጠን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከተወሰነ ጊዜ ነውና ወደ ፍጻሜውም ይቸኩላል፤ ለከንቱም አይደለም። ቢዘገይም በእርግጥ ይመጣልና ታገሰው፤ እርሱ አይዘገይም። ቢመለስም ነፍሴ ደስ አትሰኝበትም፤ ጻድቅ ግን በእምነቱ ይኖራል። ቀባጣሪና፣ አስተሃቃሪ ኩሩም ሰው ምንም አይፈይ አይፈጽምም። ስስቱን እንደ ሲኦል ያሰፋል፤ እርሱም እንደ ሞት አይጠግብም። አሕዛብንም ሁሉ ወደ እርሱ ይሰበስባል፣ ወገኖችንም ሁሉ ወደ እርሱ ያከማቻል። እነዚህ ሁሉ ለእርሱ ያልሆነውን ኑሮ የሚሰበስብ መያዣውንም ለራሱ የሚያበዛ ወዮለት። እስከ መቼ ነው እስከ መቼስ በራሱ ላይ ቀንበርን ያከብዳል እያሉ ምሳሌ አይመስሉበት፣ ምን ተረትስ አይተርቱበት? ምን የሚነክሱ ድንገት ይነሱብሃልና እና የሚያስጨንቁህም ይነቃሉ። ለእነርሱ ብዝበዛ ትሆናለህ። የሰውን ደም ስላፈሰስክ፣ በምድሪቱና በከተማይቱ በእርሷን በሚኖሩ ሁሉ ላይ ስላደረግከው ግፍ አንተ ብዙዎቹን አሕዛብ በዝብዛልና የቀሩት አሕዛብ ሁሉ ይበዘብዙሃል። ከክፉዎች እጅ እንዲድን ጎጆውን በከፍታ ላይ ያደርግ ዘንድ ለቤቱ ክፉ ቅሚያን ለሚቀማው ወዮለት። ለቤት እፍረትን እመክርሃል፣ ብዙ ሕዝብንም አጥፍታል፣ ነፍስህም በድላለች። ድንጋይም ከግንብ ውስጥ ይጮኻል፣ እንጨትም ከወቅር ውስጥ ይመልስለታል። ከተማን በደም ለሚሠራ ከተማንም በኃጢአት ለሚያዘጋጁ ወዮለት። እንሆ የሕዛብ በሳት አለቁ፣ ብዙ ወገኖችም ተቸገሩ። ይህ ሁሉን ከሚችል ከእግዚአብሔር ዘንድ የሆነ አይደለምን? ውሃ ባሕርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ተሞልታለችና እርቃነ ስጋውን ለማየት ባልንጀራውን ለሚያጠጣ ክፉንም ለሚጨምርበት ለሚያሳክረውም ወዮለት። በክብር ፋንታ እፍረትን ጠጣ፣ አንተም ልብ ተንገድገድ፣ ተነዋወጥ። የእግዚአብሔር የቀኝ እጁ ጽዋ ይመለስብሃል፣ እፍረትን በክብር ላይ ይሆናል። በሊባኖስ ላይ የሰራኸው በደል ይከድናሃልና ስለ ሰዎችም ደም ስለ ምድሯና ስለ ከተማዋ በእርሷም ስለሚኖሩ ሰዎች በደል የዱር አራዊት አደጋ ያስፈራሃልና ሰሪው የተቀረጸውን ምስል የቀረጸው ለምን ጥቅም ነው ዲዳንም ጣዖት ይሰራ ዘንድ ሰሪው የታመነበት ሐሰትን የሚያስተምር ቀልጦ የተሰራ ምን ይጠቅማል እንጨቱን ተነስ ንቃ ድንጋዩንም ከፍ ከፍ በል ለሚለው ወዮለት ይህም ምስል ነው እነሆ በወርቅና በብር ተለብጧል ምንም እስትንፋስ የለበትም እግዚአብሔር ግን በቅዱስ መቅደሱ አለ ምድርም ሁላ በፊቱ ትፈራዋለች ትንቢተ ዕንባቆም ምዕራፍ በመዝሙር የቀረበ የነቢዩ የዕንባቆም ጸሎት ይህ ነው። አቤቱ ድምፅህን ሰምቼ ፈራው፣ ሥራህን ማየቻ አደነቅ። በሁለት እንስሳ መካከል አየው፣ ዘመኑ እንደደረሰ አድርጌ አውቃለው። ዘመኑን በደረሰ ጊዜ ተገለት። ከጥፋት የተነሳ ነፍሴ በታወከች ጊዜ በቸርነት አስበኝ። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ከይሁዳም አውራጃዎች ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናውም ምድርን ሞልቷል። ጸዳሉም እንደ ብርሃን ነው። ቀንዶች በእጁ ውስጥ ናቸው። በኃይሉም ብርታት ጽኖ ፍቅርን አደረገ። ቃል በፊቱ ይሄዳል፣ በእግሮቹም ወደ ምድረ በዳ ይወጣል። በቆመም ጊዜ ምድር ትናወጣለች፣ በተመለከተም ጊዜ አሕዛብ ይቀልጣሉ። ተራሮች በኃይል ይንቀጠቀጣሉ፣ የዘላለም ኮረብቶች ቀለጡ። ከዘላለም የነበረ መንገዱንም አየው መንገዱንም አየው ከጭንቀት የተነሳ የኢትዮጵያ ድንኳኖች ይደነግጣሉ፣ የምድያም ምድር ማደሪያዎችም ይደነግጣሉ። አቤቱ በወንዞች ላይ አትቆጣ፣ ቁጣ በወንዞች ላይ ማእትህን በባህር ላይ አይሁን። በፈረሶቹ ላይ ተቀምጠሃልና ፈረሶችህም ሕያዋን ናቸው። ቀስትህን በበትሮች ላይ ገተር ኪላል እግዚአብሔር ወንዝ ምድርን ይሰነጥቃል። አይዛባን ተናይተው ይጨነቃሉ፣ በጎዳናውም እንደ ውሃ ይበተናሉ። ወንዙ አቃሏን ሰጠች መፈራቷንም ከፍ ከፍ አደረገች። ፍላጾችህ ከወጡበት ብርሃን የተነሳ ከሚንቦገቦ ገውም ከጦር ጸዳል የተነሳ ፀሐይና ጨረቃ በስርዓት ቆሙ። በማት ምድር አነሰች። አሕዛብን በቁጣ ትጥላቸዋለህ። ሕዝብህን ለመታደግ የቀባሃውንም ለማዳን ወጣህ። በሀጣን ራስ ላይ ሞትን አመጣህ። በአንገታቸውም ላይ ማሰሪያን አመጣህ። የአለቆችን ራስ በድንጋጤ ቆረት። በእርሷም ይታወካሉ። ችግረኛ በስውር እንደሚበላ አፋቸውን ይከፍታሉ። ፈረሶችህን በባህር ላይ አስረገጥህ፣ ብዙ ውኆችንም አደፈረሱ። እኔ ተመለከትኩ፣ ልቤም ደነገጠብኝ። ካንደበት የጸሎት ቃል የተነሳ መንቀጥቀጥ ወዳጥንቶቼ ውስጥ ገባ። በመዋረዴ ፈቃዴ ሁሉ ደፈረሰ። ወደ ተሰደድኩበት ህዝብ ለመውጣት በመከራ ቀን አርፋለሁ። በለስ አታፈራምና በወይንም ሐረግ ፍሬ አይሆንም ወይራ ስራዋን አበለች እርሻዎችም እህልን አላፈሩም። በጎች ከግጦች ታጡ ላሞችም በበረት ውስጥ አልተገኙም። እኔ ግን በእግዚአብሔር ደስ ይለኛል በአምላኬ በመድኃኒቴ ሐሤትን አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን ፈጽሞ ያበረታኛል ያበረታልኛል፣ በከፍታም ላይ ያቆመኛል። በምስጋና መዝሙርም ድል አድርግ ዘንድ በከፍታዎች ላይ ያወጣኛል። ትንቢተ ምዕራፍ አንድ በይሁዳ ንጉሥ በአሞጽ ልጅ በኢዮስያስ ዘመን ወደ ሕዝቅያስ ልጅ ወደ አማርያ ልጅ ወደ ጎዶልያስ ልጅ ወደ ኩሲ ልጅ ወደ ሶፎን ልጅ ወደ ሶፎንያስ የመጣ የእግዚአብሔር ቃል ይህ ነው። ነገር ሁሉ ከምድር ፊት ፈጽሞ ይጠፋል ይላል እግዚአብሔር። ሰውና እሳዎች ይጠፋሉ፣ ሀጣን ይደክማሉ። አመፀኞችን ከምድር ገጽ አጠፋለሁ ይላል እግዚአብሔር። እጀንም በይሁዳ ላይ በኢየሩሳሌምን በሚኖሩት ሁሉ ላይ ዘረጋለሁ። ከዚህም ስፍራ የባዓልን ስሞችና የጣዖታቱን ካህናት ስሞች አጠፋለሁ። በሰገነትም ላይ ለሰማይ ከዋክብት የሚሰግዱትን በእግዚአብሔር ምለው የሚሰግዱትን በንጉሳቸውም የሚምሉትን እግዚአብሔርንም ከመከተል የተመለሱትን እግዚአብሔርንም የማይፈልጉትንና ያልተከተሉትን አጠፋለሁ። የእግዚአብሔር ቀን ቀርቧልና እግዚአብሔር መስዋዕትን አዘጋጅቷልና የጠራቸውንም ቀድሷልና በጌታ በእግዚአብሔር ፊት ፍሩ። እንዲህም ይሆናል በእግዚአብሔር መስዋዕት ቀን አለቆችንና የንጉሥን ልጆች እንግዳ ልብስ የሚለብሱትንም ሁሉ እበቀላቸዋለሁ። እበቀላለሁ በዚያም ቀን የአምላካቸውን እግዚአብሔርን ቤት አመፃንና ሽንግላን የሚሞሉትን ሁሉ በአደባባይ በግልጥ እበቀላቸዋለሁ። በዚያ ቀን ይላል እግዚአብሔር፣ ከገዳዮች የተነሳ በበር የጩኸት ድምፅ፣ በሁለተኛው ክፍል ውካታ፣ በኮረብቶቹም ታላቅ ሽብር ይሆናል። እናንተ በሰልፍ የምትኖሩ ሆይ ሕዝብ ሁሉ ከነአንን መስለዋልና በብርም የሚታበይ ሁሉ ጠፍተዋልና አልቅሱ። በዚያም ቀን እንዲህ ይሆናል ኢየሩሳሌምን በመብራት እመረምራለሁ። በልባቸውም እግዚአብሔር መልካምን አያደርግም ክፉም አያደርግም እያሉ ሕጋቸውን የሚያቃሉ ሰዎችን እበቀላለሁ። ኃይላቸውም ይደክማል፣ ቤቶቻቸውም ይበረበራሉ። ቤቶችንም ይሰራሉ ነገር ግን አይቀመጡባቸውም፣ ወይንንም ይተክላሉ የወይን ጠጁን ግን አይጠጡም። ታላቋ የእግዚአብሔር ቀን ቀርባለችና ቀርባለች፣ እጅግንም ፈጥናለች። የእግዚአብሔር ቀን ድምፅ መራራ ናት ክፉም ናት። ያቺ ቀን ኃይለኛ የመዓት ቀን የመከራና የጭንቀት ቀን፣ የመፍረስና የመጥፋት ቀን፣ የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን፣ በተመሸጉ ከተሞችና በረዘሙ ግንቦች ላይ የመለከትና የሰልፍ ጩኸት ቀን ናት። በእግዚአብሔርም ላይ ኃጢአት ሰርተዋልና ሰዎችን አስጨንቃለሁ፣ እንደ ዕውርም ይሄዳሉ። ደማቸውም እንደ ትቢያ ሥጋቸውም እንደ ጉድፍ ይፈሳል። በእግዚአብሔርም ቁጣ ቀን ብራቸውና ወርቃቸው ሊያድናቸው አይችልም። እርሱም በምድር የሚኖሩትን ሁሉ ፈጥኖ ይጨርሳቸዋልና ምድር በቅናቱ እሳት ትበላለች። ትበላለች። ትንቢተ ሶፎንያስ ምዕራፍ ሁለት እናንተ እፍረት የሌላችሁ ሕዝብ ሆይ ተሰብሰቡ፣ ለምኑም። እንደወደቀ ደረቅ አበባ ሳትሆኑ፣ የእግዚአብሔርም የቁጣው ቀን ሳይመጣባችሁ፣ የእግዚአብሔርም የመዓቱ ቀን ሳይደርስባችሁ፣ እናንተ የምድር ትሑታን ሁሉ እግዚአብሔርን ፈልጉ፣ ፍርድን አድርጉ፣ ጽድቅንም ፈልጉ፣ በእግዚአብሔር ቁጣ ቀን ትሰወሩ ዘንድ መልሱለት። ጋዛ ትበረበራለች፣ አስቀሎናም ባድማ ትሆናለች። አዛጦንም በቀትር ወደ ውጭ ትጣላለች፣ አቃሮንም ከሥሯ ትነቀላለች። በባህር ዳር ለሚኖሩ ለቀርጤስ የስ ሕዝብ ወዮላቸው። የፍልስጤም ምድር ከነዓን ሆይ የእግዚአብሔር ቃል በእናንተ ላይ ነው፤ ከመኖሪያ ቦታችሁም አጠፋችኋለሁ። ቀርጤስም የመንጎች መሰማሪያና የበጎች በረት ትሆናለች። የባሕሩም ዳር ለይሁዳ ቤት ቅሬታ ይሆናል፤ በዚያም ይሰማራሉ፤ አምላካቸው እግዚአብሔር ይጎበኛቸዋልና ምርኳቸውንም ይመልሳልና በአስቀሎና ቤቶች ውስጥ ማታ ይተኛሉ። በሕዝብም ላይ ያላገጡባትን በድንበራቸውም ላይ እየታበዩ የተናገሩባትን የሞዓብን ማላገጥና የአሞንን ልጆች ስድብ ሰምቻለሁ። ስለዚህ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል። እኔ ሕያው ነኝና በእርግጥ ሞዓብ እንደ ሰዶም የአሞንም ልጆች እንደ ገሞራ፣ ደማስቆም እንደ ህል ክምር ታልቃለች፣ ለዘላለምም ትጠፋለች። የሕዝቤም ቅሬታ ይበዘብዛቸዋል ከወገንም የተረፉት ይወርሷቸዋል። ሁሉን በሚችል በእግዚአብሔር ላይ ራሳቸውን ከፍ ከፍ አድርገዋልና ሰድበውትማልና ይህች ስለ ስድባቸው ታገኛቸዋለች። እግዚአብሔር በእነርሱ ላይ ይመጣል የምድርንም አማልክት ሁሉ ያጠፋቸዋል። በአሕዛብም ደሴቶች ሁሉ ላይ የሚኖሩ ሰዎች ሁሉ በስፍራቸው ሆነው ለእርሱ ይሰግዳሉ። እናንተም ኢትዮጵያውያን በሰይፌ ትገደላላችሁ። እርሱም በሰሜን ላይ እጁን ይዘረጋል አሦርንም ያጠፋል። ነነዌንም ባድማ እንደ በረሃም ደረቅ ያደርጋታል። መንጎችም የምድር አራዊት ሁሉ በውስጧ ይመሰጋሉ። ይብራና ጃርት በአምዶቿ መካከል ያድራሉ። የምድር አራዊት በወንዞቿ ቁራዎችም በመስኮቶቿ ይጮኋሉ። እርዝመቷ እንደ ዝግባ ነውና ተዘር ላይ የተቀመጠች በልቧም እኔ ነኝ ከእኔም በቀር ሌላ የለም ያለች አመፀኛ የቶ ከተማ ይች ናት። አራዊት የሚመሰጉባት ባድማ እንዴት ሆነች? በእርሷ በኩል የሚያልፈ ሁሉ እጁን እያወዛወዘ ያፏጫል። ትንቢተ ሶፎንያስ ምዕራፍ ሶስት ለአማረችና ለተዋጀች ርግብ ከተማ ወዮላት። ድምፅን አልሰማችም ፣ ተግሳጽንም አልተቀበለችም፣ በእግዚአብሔርም አልታመነችም፣ ወደ አምላኳም አልቀረበችም። በውስጧ ያሉ አለቆቿ እንደሚያገሷ ነፍሶች ናቸው። ፈራጆቿም እስከ ጠዋት ድረስ ምንም እንደማያሳድሩ እንደ አረብ ተኩላዎች ናቸው። ነቢያቶቿ ሰነፎችና ተንኮለኞች ሰዎች ናቸው። ካይናቶቿን መቅደሱን አርክሰዋል፣ ሕጉንም ተላልፈዋል። እግዚአብሔር ግን ጻድቅ ነው፣ ክፋትን በውስጧ አያደርግም። ፍርዱን በየማለዳው ይገልጣል፣ ተደብቆም አይቀርም። አመፀኛው ግን እፍረትን አያውቅም፣ አመፀኛም አያሸንፈውም። ትቢተኞችን በሞት አጠፋ አጠፋዋቸው፣ ግንቦቻቸው ሁሉ ፈርሰዋል። መንገዶቻቸውንም ማንም እንዳያልፍባቸው ምድረ በዳ አደርጋቸዋለሁ። ከተሞቻቸውን ማንም እንዳይኖርባቸው አንድስ እንኳ እንዳይቀመጥባቸው ፈርሰዋል። እኔም አልኩ ፍሩኝ ከአይኖችን ፊት እንዳትጠፋ ተግሳስን ተቀበሉ። በተቀበልኳት ሁሉ ትገሰግዝ ዘንድ ትዘጋጅ ቡቃያቸው ሁሉ ጠፍቷልና። ስለዚህ መዓቴንና የቁጣዬን እሳት ሁሉ አፈስባቸው ዘንድ ፍርድ ያሕዛብን ለመሰብሰብ መንግስታትንም ለማከማቸት ነውና ምድርም ሁሉ በቅናቴ እሳት ትበላለችና ለመበዝበዝ እስከምነሳበት ቀን ድረስ ጠብቁኝ ይላል እግዚአብሔር። በዚያ ጊዜ ሁሉም በአንድ ቀንበር ሆነው እግዚአብሔርን ያገለግሉት ዘንድ ስሙንም ይጠሩ ዘንድ ለአሕዛብ ንጹሕ ልሳኑን እመልስላቸዋለሁ። ከኢትዮጵያ ወንዞች ማዶ የተበተኑትን እቀበላለሁ። እነርሱም መሥዋዕትን ያቀርቡልኛል። ያን ጊዜም እኔን ከበደልህበት በደል የተነሳ አታፍርም። ያን ጊዜም ጉስቁልናህንና ስድብህን ከአንተ አርቃለሁ ከእንግዲህም ወዲያ ዳግመኛ በቅዱስ ተራራዬ ላይ ራስህን ከፍ ከፍ አታድረግም። በመካከልህም የዋህና ትውት ህዝብን አስቀራለሁ፣ የእግዚአብሔርንም ስም ይፈራሉ። የእስራኤልም ቅሬታ ኃጢአትን አይሰሩም፣ ሐሰትንም አይናገሩም፣ በአፋቸውም ውስጥ ተንኮለኛ ምላስ አይገኝም። እነርሱም ይሰማራሉ፣ ይመሰጋሉ፣ የሚያስፈራቸውም የለም። የጽዮን ልጅ ሆይ ደስ ይበልሽ፣ የኢየሩሳሌም ልጅ ሆይ እልል በይ። የኢየሩሳሌም ልጅ ሆይ በፍጹም ልብሽ ሐሤት አድርጊ፣ ደስም ይበልሽ። እግዚአብሔር ግፍሽን አስወግዷል፣ ከጠላቶችሽ እጅ አድኖሻል። የእስራኤል ንጉሥ እግዚአብሔር በመካከልሽ አለ፣ ከእንግዲህም ወዲህ ክፉ ነገርን አታይም። በዚያን ቀን እግዚአብሔር ኢየሩሳሌምን እንዲህ ይላታል። ጽዮን ሆይ አትፍሪ፣ እጆችሽም አይዛሉ። አምላክሽ እግዚአብሔር ካንቺ ጋር ነው፣ ኃይሉም አንቺን ማዳን ይችላል። በአንቺም ላይ ደስታን ያመጣል፣ በፍቅሩም ያደስሻል፣ እንደ ክብረ በዓል ደስታን በአንቺ ደስ ይለዋል። የተማረኩ ወገኖችሽንም ከተማረኩበት እሰበስባቸዋለሁ። በአንቺም ስድብን ላነሳብሽ ሰው ወዮለት። በዚያ ዘመን እነሆ ባስጨነቁሽ ሁሉ ላይ ያደርግባቸዋለሁ፣ ችግረኛዪቱንም አድናታለሁ፣ አድናለሁ፣ የተጣለችውንም ሰበስባታለሁ። ባፈሩባትም ምድር ሁሉ ላይ ለምስጋናና ለከበረ ስም አደርጋችኋለሁ። በዚያ ዘመን መልካም ባደረግኩላቸው ጊዜ በዚያም በተቀበልኳቸው ጊዜ ምርኳችሁንም በዓይናችሁ ፊት በመለስኩ ጊዜ በምድር አሕዛብ ሁሉ መካከል ለከበረ ስምና ለምስጋና አደርጋችኋለሁ ይላል እግዚአብሔር። ትንቢተ ሐጌ ምዕራፍ አንድ በንጉሡ ዳሪዎስ በሁለተኛው ዓመት በስድስተኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ ከይሁዳ ነገድ ወደ ሆነው ወደ ሰላትያ ልጅ ወደ ዘሩባቤል ወደ ታላቁ ካህን ወደ ኢዮሴዴቅ ልጅ ወደ ኢያሱ እንዲህ ሲል መጣ። ሁሉን የሚችል እግዚአብሔር እንዲህ ይላል ይህ ሕዝብ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል በላቸው። የእግዚአብሔርም ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜ የሆነውን አሁንም ሁሉን የሚችል እግዚአብሔር እንዲህ ይላል፣ እስኪ በልባችሁ መንገዳቸውን አስቡ። ብዙ ዘራችሁ ብዙ ዘራችሁ፣ ጥቂትም አገባችሁ፣ በላችሁ፣ ነገር ግን አልጠገባችሁም፣ ጠጣችሁ፣ ነገር ግን አልረካችሁም፣ ለበሳችሁ፣ ነገር ግን አልሞቃችሁም፣ ደሞዙን የተቀበለን በቀዳዳ ከረጢት ሰበሰበ። ሁሉን የሚችል እግዚአብሔር እንዲህ ይላል፤ በልባችሁ መንገዳችሁን አስቡ። ወደ ተራራው ውጡ፣ እንጨትንም ቁረጡ፣ ቤትንም ስሩ። እኔም በእርሱ ደስ ይለኛል እመሰገናለሁም ይላል እግዚአብሔር። እናንተ ብዙ ነገርን ተስፋ አደረጋችሁ፣ እነሆም ጥቂት ሆነ። ወደ ቤትን ባገባችሁት ጊዜ እፍ ብዬ በተንኩት። ይህ ስለምንድን ነው ይላል? ሁሉን የሚችል እግዚአብሔር እናንተ ሁሉ ወደየቤታችሁ ስለሄዳችሁና የእኔ ቤት ፈርሶ ስለተቀመጠ ስለዚህ ሰማይ በላያችሁ ጠልን ከልክሏል፣ ምድሪቱም ፍሬዋን ከልክላለች። እኔም በምድርና በተራሮች በእህልና በወይንም በዘይትና በምድርም በምታበቅለው ላይ በሰዎችና በእንስሶችም ላይ እጅም በሚደክምበት ሥራ ሁሉ ላይ ጦርን አመጣለሁ። የይሁዳ ነገድ የሰላትያል ልጅ ዘሩባቤልም ታላቁም ካህን የኢዮስ የዲቅ ልጅ እያሱ የቀሩትም ሕዝብ ሁሉ የአምላካቸውን የእግዚአብሔርን ድምፅ የነቢዩንም የሐጌን ቃል አምላካቸው እግዚአብሔር እንደላከው ሁሉ ሰሙ። ሕዝቡን በእግዚአብሔር ፊት ፈሩ። የእግዚአብሔርም መልእክተኛ ሐጌ በእግዚአብሔር መልእክት ሕዝቡን እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ። እግዚአብሔርም የይሁዳ ነገድ የሰላትያል ልጅ የዘሩባቤልን መንፈስ የታላቁንም ካህን የኢዮሴዴቅ ልጅ የኢያሱን መንፈስ የቀሩትንም ሕዝብ ሁሉ መንፈስ አነሳሳ በንጉሱም በዳሪዮስ በሁለተኛው ዓመት በስድስተኛው ወር በወሩም በሀያ አራተኛው ቀን ሁሉን የሚችል የአምላካቸውን የእግዚአብሔርን ቤት ይሰሩ ዘንድ መጡ። ትንቢተ ሐጌ ምዕራፍ ሁለት በሰባተኛው ወር ከወሩም በሀያ አንደኛው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። ከይሁዳ ነገድ ለሆነ ለሰላትያ ልጅ ለዘሩባቤል ለታላቁም ለታላቆም ካህን ለዮሴዴቅ ልጅ ለኢያሱ ለቀሩትም ሕዝብ እንዲህ ብለህ ተናገር። በቀድሞ ክብሩ ሳለ ይህም ቤት ያየ በእናንተ መካከል የቀረ ማን ነው? ዛሬስ እንዴት ሆኖ አያችሁት? በፊታችሁ እንዳልነበር አይደለምን? አሁን ግን ዘሩባቤል ሆይ በርታ፣ ይላል እግዚአብሔር። ታላቁም ካህን የኢዮሴዴቅ ልጅ እያሱ ሆይ በርታ፣ እናንተም የሀገሩ ሕዝብ ሆይ በርቱና ስሩ፣ ይላል እግዚአብሔር። እኔ ከእናንተ ጋር ነኝና፣ ይላል ሁሉን የሚችል እግዚአብሔር። መንፈሴም በመካከላችሁ ይኖራል እና አትፍሩ። ሁሉን የሚችል እግዚአብሔር እንዲህ ይላልና ገና አንድ ጊዜ በቅርብ ዘመን እኔ ሰማያትንና ምድርን ባሕርንና የብስንም አናውጣለሁ፣ አሕዛብንም ሁሉ አናውጣለሁ። በአሕዛብ ሁሉ የተመረጠውም ይመጣል፣ ይህን ቤት በክብር ሞላዋለሁ፣ ይላል ሁሉን የሚችል እግዚአብሔር። ብሩ የኔ ነው፣ ወርቁም የኔ ነው፣ ይላል ሁሉን የሚችል እግዚአብሔር። ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል፣ ይላል ሁሉን የሚችል እግዚአብሔር። በዚህም ስፍራ ሰላምን እሰጣለሁ ይላል ሁሉን የሚችል እግዚአብሔር። ይህም ቤተ መቅደስ ከፍ ለማድረግ ለምትሰራ ሰውነት ሁሉ ሰላምን እሰጣለሁ። በዳርዮስም በሁለተኛው ዓመት በዘጠነኛው ወር በሃያ አራተኛው ቀን የእግዚአብሔር ቃል ወደ ነቢዩ ሐጌ እንዲህ ስል መጣ። ሁሉን የሚችል እግዚአብሔር እንዲህ ይላል፣ ካህናቱን ስለ ሕጉ እንዲህ ብለህ ጠይቅ። አንድ ሰው የተቀደሰ ሥጋን በልብሱ ዘርፍ ቢይዝ ወይም የልብሱ ዘርፍ እንጀራን ወይም ወጥን ወይም የወይን ጠጅን ወይም ዘይትን ወይም ማናቸውንም መብል ቢነካ ያ የተነካው በሆኑ በውኑ ይቀደሳልን? ካህናቱም አይሆንም ብለው መለሱ። ሐጌም በሬሳ የረከሰ ሰው ከእነዚህ አንዱን ቢነካ ያ የተነካው በሆኑ በውኑ ይረክሳልን አለ። ካህናቱም አዎን ይረክሳል ብለው መለሱ። ሐጌም መልሶ እንዲህ አለ፤ ይህ ሕዝብና ይህ ወገን በፊቴ እንዲሁ ነው ይላል እግዚአብሔር። የእጃቸውም ሥራ ሁሉ እንዲሁ ነው። በዚያም የሚቀርባቸው ሁሉ ስለቀደመው ሸክማቸው ርኩስ ይሆናል። በዚያም የሚቀርባቸው ሁሉ ስለቀደመው ሸክማቸው ርኩስ ይሆናል። በመከራም ላይ መከራን ይቀበላሉ። በአደባባይም የሚገጿቸውን ይጠሏቸዋል። አሁንም ድንጋይ በድንጋይ ላይ በእግዚአብሔር መቅደስ ሳይነባበር፣ ከዛሬ ጀምራችሁ ወዳለፈው ዘመን ልብ አድርጉ። እናንተ እነማናችሁ? ሀያ መስፈሪያ ገብስ በዘራችሁ ጊዜ አስር መስፈሪያ ገብስ ብቻ ገባችሁ። አምሳ ማድጋም ትቀዱ ዘንድ ወደ መጥመቂያው በገባችሁ ጊዜ ሀያ ማድጋ ብቻ ቀዳችሁ። የእጃችሁንም ሥራ ሁሉ በዋግና በአረማሞ በበረዶም መታው። እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። ከዛሬው ከዘጠነኛው ወር ከሀያ አራተኛው ቀን ጀምራችሁ የሚመጣውን ዘመን ልብ አድርጉ። የእግዚአብሔር መቅደስ መሠረት ከተተከለበት ቀን ጀምሮ ልብ አድርጉ። በአውድማው እህልን ታያላችሁን? ወይንና በለስ፣ ሮማንና ወይራ አላፈሩም። ከዚህ ቀን ጀምሬ ባረካችኋለሁ። እግዚአብሔር በወሩ በ24ኛው ቀን የእግዚአብሔር ቃል ሁለተኛ ወደ ነቢዩ ሐጌ ወደ ነቢዩ ሐጌ እንዲህ ሲል መጣ ከይሁዳ ወገል ለሆነው ለሰላትያል ልጅ ለዘሩባቤል ተናገር እንዲህም በል። ሰማያትንና ምድርን ባሕርንና የብስን አናወጣለሁ። የነገስታትንም ዙፋን እገለብጣለሁ። የአሕዛብንም ነገስታት ኃይል አጠፋለሁ። ሰረገሎችንና የሚቀመጡባቸውን እገለብጣለሁ። ፈረሶችና የሚቀመጡባቸውም እያንዳንዳቸው በወንድማቸው ሰይፍ ይወድቃሉ። ባሪያዬ የሰላትያል ልጅ ዘሩባቤል ሆይ በዚያ ቀን ወስድሃለሁ ይላል ሁሉን የሚችል እግዚአብሔር። እኔ መርጭሃለሁና ይላል እግዚአብሔር እንደ ቀለበት ማኅተም አደርግሃለሁ ይላል ሁሉን የሚችል እግዚአብሔር። ትንቢተ ዘካርያስ ይቀጥላል። ረድኤተ እግዚአብሔር አይለየን።